ሰዎች ላይ ያበረካችሁ ውድ እና የተከበራችሁ የሀያቶቹ ተከታታዮች እንዴት ናችሁ? ደህና ናችሁ ወይን ያለውላችሁ። አልሐምዱሊላ አለመላን እንዴት ነው? እኛ ጋ ወደርሽ ዛሬ ቡና እጣኑ ሴት አለ ቆንጅት፣ ሳምቡሳችን ካሳሁን እናጨሳለን። ጓደኛ የጋገረችሁ ዳቦ

ከለሩ በጣም ጎበዝ ባለሙያ ናት። በቃ መሸለም አለበት። አይ ብስሚላ ወድቆ ነበር። ማሻላ ብያለሁ። ተራ እንዴት እንደሚያምር ማሻአላህ በጣም በ እ ኢትዮጵያ ዳቦ እጋግራለሁ ቪዲዮ እሰራላችኋለሁ እንዴት እንደጋገርኩት ማታ ነው ያቦካችሁት አብኩት አስቀመጠችሁ ከ ምን የ

ስንት ጊዜ ነው ግን? ብዙ ጊዜ ሄዷል። በጫው ነው የምንጠጣው። ረመዳን እንዴት ነው? እስከዛሬ ድረስ ተራዊ እንሄድ ነበረ። ዛሬ እኔ እና እሷ እረፍት ነን

ብቻ ጥሩ ነው፣ ሰላም ነው። ኮቴ ኮቴ በቃ እንቅልፌ ከመጣ የሆነ ነገር ካለሽ መንቃት ነው። ከላ ደግሞ አይመጣም መጥፎ ባህሪ አለብኝ።